ይህ ምንዛሬ ዋጋ እጅጉን በጣም ጨምሯል። ዛሬ እንግዲህ ግንቦት 3 2017 ወይንም ደግሞ ሜ 11 2025 የምንዛሬ ዋጋ በጣም ነው የጨመረው። ስንት ብር እየተቀየረ ይገኛል? ይህ 15 ሀገራቶች የምንዛሬ ዋጋ በዛሬው ዕለት ስንት ብር እየተቀየረ ይገኛል የሚለውን ሙሉ መረጃውን ወደ እናንተ የማቀርብላቸው ነው የሚሆነው። አብራቸው ይቆዩ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም እንደትናችሁ ውድ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔጋ አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ እንግዲህ የምንዛሬ ዋጋን በተመለከተ ይሆናል። በዛሬው እለት ስንት ብር እየተቀየረ ወይም እየተመነዘረ ይገኛል እያንዳንዱ በዝርዝር የምናይ ነው የሚሆነው። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ውድ ተመልካቾች ወደ ምንዛሬዎቹ ዋጋዎቻቸው ስናሄድ እንግዲህ በቅድሚያ ይህን ቪዲዮ እስከ ፍጻሜው እንድትመለከቱ እጠይቃችኋለሁ ማለት ነው። አሁን በቀጥታ ከዶላር ስንጀምር አንድ የአሜሪካን ዶላር 159 ብር ከ46 ሳንቲም በዛሬው ዕለት እየተቀየረ ይገኛል። ወይንም ደግሞ 100 ዶላር 15946 ብር በዛሬው ዕለት ሲቀየር ውሏል። ሌላው አንድ ኢሮ ነው። አንድ ኢሮ 179 ብር ከ31 ሳንቲም ነው ሲቀየር የዋለው፣ ወይንም ደግሞ 100 ኢሮ 17931 ብር ነው በዛሬው ዕለት ሲቀየር የዋለው። ሌላው የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 19 1 ብር ከ68 ሳንቲም ነው ሲቀየር የዋለው። እንዲሁም መቶ የስዊስ ፍራንክ ከ19168 ብር በዛሬው ዕለት ሲመነዘር ወይም ደግሞ ሲቀየር ውሏል። ሌላው አንድ የካናዳ ዶላር 114 ብር ከ51 ሳንቲም ነው ሲቀየር የዋለው። እንዲሁም መቶ የካናዳ ዶላር 11451 ብር ሲቀየር ውሏል። ውድ ተመልካቾች ሌላው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር 102 ብር ከ31 ሳንቲም ሲቀየር ውሏል። እንዲሁም 100 የአውስትራሊያን ዶላር 10231 ብር በዛሬው ዕለት ሲቀየር ውሏል። ሌላው ፓውንድ ነው። አንድ ፓውንድ 212 ብር ከ29 ሳንቲም በዛሬው ዕለት ሲቀየር ውሏል። ወይንም 100 ፓውንድ 21229 ብር ማለት ነው በዛሬው ዕለት ሲመነዘር የዋለው። ሌላው የኩዌት ዲናር ነው። አንድ የኩዌት ዲናር 519 ብር ከ77 ሳንቲም ሲቀየር ውሏል። እንዲሁም 100 የኩዌት ዲናር 51977 ብር የኢትዮጵያ ብር ሲቀየር ውሏል። ሌላው የዲርሃም ነው። የዲርሃም አንድ የዲርሃም 43 ብር ከ41 ሳንቲም ሲቀየር ውሏል። ወይንም ደግሞ መቶ ዲርሃም 4341 ብር በዛሬው እለት ሲቀየሩ ውሏል። ውድ ተመልካቾች ስተፈጻሚው ተመልከቱ። ቪዲዮውንም ላይክ ማድረጋችሁን አትርሱ። የሌሎች ሀገሮችም የሚቀጥል ይሆናል። በቀጣይ የሚሆነው እንግዲህ የሳዑዲ ሪያል ነው። አንድ የሳዑዲ ሪያል 42 ብር ከ53 ሳንቲም ሲቀየር ውሏል። እንዲሁም መቶ የሳዑዲ ሪያል 4253 ብር በዛሬው ዕለት ሲቀየር ውሏል። ሌላው የኳተር ሪያል ነው። አንድ የኳተር ሪያል 159 ብር ከ52 ሳንቲም ነው ሲቀየር የዋለው። እንዲሁም መቶ የኳተር ሪያል 15952 ብር በዛሬው ዕለት ሲቀየር ውሏል። ሌላው የኦማኒ ሪያል ነው። አንድ የኦማን ሪያል 414 ብር ከ32 ሳንቲም ሲቀየር ውሏል። እንዲሁም 100 የኦማን ሪያል 41432 ብር በዛሬው ዕለት ሲቀየር ውሏል። ሌላው የጆርዳን ነው። የጆርዳን ዲናር 224 ብር ከ88 ሳንቲም ሲቀየር ውሏል። እንዲሁም 100 የጆርዳን ዲናር 22488 ብር በዛሬው ዕለት በዚህ ዋጋ ሲቀየር ውሏል። ውድ ተመልካቾች በቀጣይ የሚሆነው እንግዲህ የባህሬን ዲናር ነው። አንድ የባህሬን ዲናር 423 ብር ከ30 ሳንቲም ሲቀየር ውሏል። እንዲሁም 100 የባህሬን ዲናር 42330 ብር በዛሬው ዕለት ሲቀየር ወይንም ደግሞ ሲመነዘር ውሏል። ሌላው የቱርክሽ ሊሬ ነው። አንድ የቱርክሽ ሊሬ 4 ብር ከ11 ሳንቲም ሲቀየር ውሏል። እንዲሁም 100 የቱርክሽ ሊሬ 411 ብር በዛሬው ዕለት ሲቀየር ውሏል። ሌላው የኢጅፕት ፓውንድ ነው። አንድ የኢጅፕት ፓውንድ 3 ብር ከ 14 ሳንቲም ሲቀየር ውሏል። ወይም ደግሞ 100 የኢጅፕት ፓውንድ 314 ብር በዛሬ ውለት ሲቀየር ውሏል። ሌላው የየመን ሪያል ነው። አንድ የየመኒ ሪያል 0.65 ሳንቲም ሲቀየር ውሏል። ወይም ደግሞ 100 የየመኒ ሪያል 65 ብር በዛሬ ውለት ሲቀየር ውሏል። የምንዛሬ ዋጋ እንግዲህ ውድ ተመልካቾች በዛሬ ውለት ይህንን ይመስላል ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ የዛሬው ውሎ የምንዛሬ ዋጋ እየጠቀስኩላችሁን ይመስላል። ሌላው ነገር እንግዲህ በያላችሁበት ሀገር ያ ማለት ከኢትዮጵያ ውጭ ለምትኖሩ አሁን በጠቀስኩበት ሀገሮች ላይ የምትኖሩ እህት ወንድሞች ለምንም ጉዳይ እስካልሆነ ድረስ ብራችሁን ባትልኩት ባላችሁበት ሀገር ብራችሁን ብትይዙ እመክራችኋለሁ። ምክንያቱም የምንዛሬ ዋጋ እንግዲህ እንደምታውቁት በየቀኑ አይደለም በየደቂቃዎች ነው የሚጨምረው ማለት ነው። ለምሳሌ ይህን ያው መረጃ ተሰጣችሁ ዌብሳይት አለ፣ አንድ የሆነ ዌብሳይት አለ እንደዚህ የምንዛሬውን ዋጋ ላይቭ ነው በቃ የሚያስተላልፈው፣ እና በየደቂቃዎች ነው የምንዛሬ ዋጋ የሚለያየው፣ ስለዚህ የሚጨምረው ማለት ነው። ስለዚህ ለሆነ ጉዳይ ብቻ ሲሆን ብራችሁን ወደ ሀገር በተልኩ አሪፍ ነው፣ ለዛ ጉዳይ ላይ የምታውሉት ነው። ኦኬ። ነገር ግን መቶ ኢትዮጵያ እዚህ ባንክ ላይ ለምታስቀምጡት ብር ከሆነ ግን በጭራሽ መላክ የለባችሁም። በያላችሁበት ሀገር ብሩን ብትይዙት በጣም ትጠቀሙበታላችሁ፣ ትርፋማ ትሆናላችሁ ማለት ነው። ምክንያቱም እዚህ በተልኩት ስራ ካልተሰራበት ባንክ ነው የሚቀመጠው። ለእናንተ ምንም የምታገኙት ነገር የለውም። እንደውም በአንዳንድ ጉዳዮች ዝም ብሎ ሲነሳ ምን ሲል ያ ብር እየጎደለ ምን እያለ ነገ ዛሬ ተካዋለህ እያላችሁ ማጎዳደል ነው የሚሆነው። ከሱ ግን እናንተ ጋር አስቀመጣችሁ ማለት ሶስት ወር አራት ወር አምስት ወር ብታስቀምጡት ምን ያህል ከብዛት ስንት ብር እንደሚያተርፋችሁና ውጤታማ እንደምትሆኑ ለእናንተ አልነግራችሁም። ስለዚህ ይህንን ለማለት ነው። ምንዛሬ ዋጋ እንግዲህ እንደምታወት ነው የኢትዮጵያ ብር በጣም ነግቶ ነው እንግዲህ እየወረደ ያለው ማለት ነው። እዚህም ለምሳሌ ኑሮ ተወደደ ቢባልም ብሩን በዚህ ልክ ነው እንግዲህ፣ ቁጥር ብቻ ነው እንጂ እየሰራም አይደለም። አንድ እቃ ላይ የሚወጣው ብር በጣም ከባድ ነው የሚሆነው። ስለዚህ ብራችሁን በሱ ብትይዙት ትርፋማ ትሆናላችሁ፣ ማለት ትፈልጋለሁ። ሌላው ውድ ተመልካቾች እንግዲህ አረፋ እየደረሰ ነው። እንሻላ ለቤተሰቦቻቸው ሰርፕራይዝ፣ የቤት እቃዎችን፣ ፈርሻዎችን ማዘዝ፣ ማሰራት ከፈለጋችሁ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። አሪፍ አሪፍ የቤት እቃዎችን እንደ አልጋ፣ ቁም ሳጥን፣ ክችን ካቢኔት፣ ቤታችሁን ደግሞ እንዲሁ ማስዋብ ጅብሰም ኮርኒስ፣ ፕላስቲክ ኮርኒስ እንዲሁም ቀለል ባሉ በጨርቅ ኮርኒስ፣ በኬሻ ኮርኒሶች አሉ። እንደዚህ አይነቶችንም መለስተኛ የሆኑ ስራዎችንም የተከታተ ስራ እንሰራለን። ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። እንደዚህ የሚያምሩ ውብ የሆኑ የቤት እቃዎችንም በአማና በጥራት ሰርቼ የማደርስላችሁ ነው የሚሆነው ማለት ነው። ከእናንተ የሚጠበቀው እንግዲህ ማዘዝ ነው። የምታዋቸው እንደዚህ አይነት ውብ የሆኑ ቲቪ ስታንዶች ይጨምራሉ ማለት ነው እንግዲህ በአማና ባላችሁት መልኩ አሰርቼ እዛው የምትፈልጉበት ቦታ ላይ የማደርስላችሁ ነው የሚሆነው፣ እንደተለመደው ማለት ነው። ያዘዛችሁኝም እንግዲህ ኢንሻአላህ ትእዛዞቻችሁ በሰዓቱ ሁላችሁም አልቁ በየቤታችሁ የማደርስ ነው የሚሆነው ኢንሻአላህ። እስከዛው በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ይህን ቪዲዮ ላይክ ያላደረጋችሁ በድጋሚ ላይክ አድርጉ። ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱሁ